ሀይሚ ግን ማለት ነው። አሁን ራሱ ከስተትሽ እየተማርሽ አይደለም ማለት ነው። እኔ ዛሬ የውነት በይቅርታ እና በሽማግሌ ይዛት መጣለች ብዬ ነበረ ያሰብኩት ማለት ነው እና ቤተሰብ ሰላም ሰላም። ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፈቅዳችሁ እና ወዳችሁ ስለምትከታተሉኝ በጣም በጣም ነው የማመሰግነው። ማለት ነው እና ያው ትናንት ብሩክ ከህይወቴ ውጪ ብሏት ነበረ ማለት ነው ማለት እኔ አልፈልግም ከህይወቴ እንድትውጭ። ይፈልጋሉ ከህይወቴ እንድትውጭ ሳይሆን እንድንለያይ ፈልጋለሁ ምናምን ብሎ አልነበረ። ብሩቄ ቪዲዮን አይታችሁታል ብዬ አስባለሁ ማለት ነው እና እኔ ብዙ ሰው እኔን እየሰደበኝ ነው ማለት ነው። እኔ የምትሰሩብኝ ሰዎች ልቦና ይስጣችሁ። በብሩክ ቦታ ሆናችሁ ምንም ነገሩን የተረዳችሁት ነገር የለም ማለት ነው። ከዛ በኋላ ዛሬ ደግሞ ትናንት እንደዚያው ተጨቃጭቀው ተለያዩ እና እያለች ያለችው ሀይሚ፣ ከሁሉም ነገር ላይ ብሎክ አድርጎኛል፣ ላወራው አልቻልኩም። ኢቨን በቃ ከኢንስታግራም ኖርማል፣ ከስልክ እንኳን ቀጥታ ከምደውልበት ብሎክ አድርግቷታል ማለት ነው። ብሎክ ማድረጉ ተናዶ ነው፣ በቃ ጀስት እስከሚረጋጋ ምናምን ነገሮችን እስከሚበርድ ድረስ ነው። ግን ዛሬ ፋሲልን ይዘሽ የመጣሽው እንዲጋደሉ ነው ወይስ ምን እንዲሆኑ ነው? አንቺ ያምሻል እንዴ? ስህተትሽን ንድጋሚ በስህተት ነው እንዲህ እምታስተካከዪው ማለት ነው። አሁንም እኮ ዛሬም ራሱ እያጠፋሽ ነው። አንደኛ የጥላችሁ መንስኤ ፋሲል አደለ እንዴ? ፋሲልን ጠርተሹ ከቡርኬ ጋር ታርቀኝ በአንተ ምክንያት የተጣላ ነው ብለሽ ፋሲልን አማለጅ የምትልኬበት ምን ለምንድን ነው እንዴ? ሌላ በጣም ብዙ ብዙ ሰዎች አሉ አደለ እንዴ? ወይስ ከናካቴው ብሩክ እንዲለይሽ ነው የምትፈልጊ ወይስ እንትናን ሰፍ ትፈልገዋለሽ? ፋሲልን ትፈልገዋለሽ? ጀስት እኔ ምንም እየገባኝ አይደለም፣ የምታደርጊያቸው ነገሮች ማለት ነው። በእርግጥ መጀመሪያ ላይ የተናገርሽው ንግግር በጣም ደስ ይላል። አንድ ሰው ስርዓት ካለው ሰውና ጥፋቱን አምሮ ይቅር የሚል ሰው ትልቅነት ነው ማለት ነው። ይቅርታ ብላለች ባሉን ነገር ላይ ተስፋ ሰጥችው ያን ነገር መቀበሌ ስተት ነው። እኔ በዛ አንግል አላየሁትም፣ እና ለዛ ነገር ደግሞ ይቅርታ ተስፋህን ስለነጠኮክ ሶሪ ብላለች። ነገር ግን ትልቁ ነገር እያለ ይቅርታ ማለቷን እንዳለ ሆኖ ሀይሚ አሁን ደግሞ ግን አሁንም ለብሩክ ስሜት እየተጨነቀች አይደለም፣ ለብሩክ እየተጨነቀች አይደለም። አሁን ዛሬ ብቻዋን ነበር ብሩክ ማናገር የነበረባት ብቻዋን ነበረ፣ ወይ ከሌላ ሰው ጋር፣ ወይ ከጓደኞቿ ጋር፣ ወይ ከነሀሰን ጋር፣ ወይ ከማሂ ጋር ሆና ነበረ ማናገር የነበረባት እንጂ በፍጹም ከፍፄ ጋር ሊሆን ለምን በቀንታ ተደባድበዋል፣ አይታችኋል ያለውን ነገር ማለት ነው። እና ለምንድን ነው እንደዚህ ማድረግ ያለብሽ? ይሄ ትክክል አይደለም። እና በእርግጥ እንዳልሹው እኛ ባልነው አይደለም አደለም፣ እግዚአብሔር ባለው ነው። በእግዚአብሔር እጅን ያለን እና የብሩኬ ህይወት ያልሹ አሁን እውነት ነው። ማንም ሰው እግዚአብሔር የፈቀደለትን ነው የሚኖረው ማለት ነው። እግዚአብሔር ያሉ ነው የሚሆነው ነገር። ግን አሁን ለምሳሌ አንቻሁን ዛሬ ያደረግሽው ጀስት አሁንም ምንድን ያል አትሰማኝ። ቢያንስ አሁን ዛሬ ፋሲል መምጣት የለበትም ነበረ። እኔን እየሳ ትናንትም አንደኛ ፖይንት ያደረገብሽ ብሩኬ እኔን እየሰማችኝ አይደለም አ እኔ የምልሽን ከናካቱ አትሰሚ ነው ብሎ ኮምፕሊን ያደርጋለሽ ጭራሽ። ብለሽ ዛሬ ደግሞ ፋሲልን ደውለሽ ኢቨን። አንቺ እንደዚ አይነት ሰው ከህይወትሽ ነው ማስወጣት ያለብሽ። ከስልኩን ራሱ ማሰናበን ያለብሽ። እሱ እኮ የሚፈልገው የእናንተን መለያየት ነው እንጂ የእናንተን አንድ መሆን አይደለም። ደስን የሚለው እሱ ስትለያዩ በቃ። ለምን የእሱ ማድረግ ስለሚፈልግ ፋሲል የእሱ እንድትወኝ ደን የሚፈልገው በሆነ ምንም አጋጣሚ ማለት ነው። እና አሁን ብሩክ እንዲጠላሽ ነው እንደዚህ የሚያደርጉ አውቁ ነው። ለምን ከስተትሽ ተመረሽ? አሁን ባለፈው ያጠፋሽውን ጥፋት ድጋሜ ለመስተት ታደረግ? ኦኬ ቀለበቱን መለሽ፣ ለዛም ነገር ደግሞ ይቅርታልሽ። ችግር የለውም ያን ያን ሁሉ ነገር እኮ ብሩኬ ይረዳል አንደርስታድ ያደርጋል። ግን ዛሬ አሁን አግኝተሹ እንትን ማለት ጠርተሹ አንተ እንድታነግር ይንፈልጋሉ። በአንተ ምክንያት ነው የተጣላውት ቡርኬን እንድታስታርቅ ይንፈልጋሉ ማለት ይሄ ፌር አይደለም፣ ተገቢም አይደለም። ለምን እንድትጣሉ የሚፈልገው ቁስቁሱ መጀመሪያ ነገሮቹን ያመጣው ፋሲል ነው። ለዛ ለምንድነው አንቺ ለፋሲል ይሄን ነገር መናገር ያስፈለገው? አለ አይደለ? አንቺ ወይ ሸሚዞች ይሁን ኦልሬዲ ያ ያሉ ቪዲዮ ነው አይደለ እንዴ እነ ፍጽሪ ብዙ ሰዎች መጣላታችሁን ኮ ያውቃል። ጀስት ለሚቀርበው ሰው ነው እንጂ ይሄ ለዚህ ለምቀኛ የብስ እንድትለያዩ። ይሄ እኔ እኮ ምፈልገው ይሄን ነው አለሽ። እኔ እኮ የእናንተ መለያየት ነው የምፈልገው እኔ አለሁልሽ እያለሽ ነው ማለት ነው። የብስ አሁን ብሩኬ በቃ ብሩኬ ራሱ ዛሬ ደከመኝ። መጨቃጨቅ አይሰለችክም? አይደክም? ኮሙኝ እንደ ሴት መነሳነት አው ይደክማል። ምንም እጩ እንትን እጩ ያልለበት አሁን ብሮክ ለምን አደረከ እንትን ጊዜም ስጩ እስቲ አንዳንድ ጊዜ ለብሮክ ትንሽ እስቲ አሁን ነገሮችን እንዲያምንሽ እንትን እንዲልሽ ጊዜ ስጩ። ገባሽ አይደል? ጊዜ ስጩ፣ አዳምጩ። ለዛ ነው አንቺ አሁን ችግርሽ ስላኮረፈሽ በዛ በዛ እልህ ይዞሻል፣ በጣም ተናደሻል። ሀይሚ ኖ፣ ይህ አይሆንማ ምክንያቱም አሁን በጣም አሁን ለምሳሌ ብሩክ የሚመስለው ዛሬ ተደብቀሽ ከሱ ጋር የምትገናኝ ሁሌ የምትገናኝ ነው የሚመስለው ማለት ነው። አሁን አንደኛ እምነት ያጣል። አንቺ ያለው እምነት የበለጠ እየቀነሰብሽ ነው የሚሄደው እና ነገሮችን ቶሎ ብላችሁ ብታስተካክሉ በጣም ደስ የሚለኝ ማለት ነው። እና በዓል ነው ደግሞ አትጨቃጨቁ። አሁን ማማት ነው በቃ እንትን በቃ እንትን በሉ ያለውን ነገር አስተካክሉና ነገሮችን ተነጋግራችሁ ብትፈቱ ይሻላል ማለት ነው እና ፋሲል ፋሲል አንደኛ የሚፈልገው የእናንተ መለያየት ነው እንጂ የእናንተ መቀራረብ አይደለም። እሱ አሁን እራሱ እኔ አላሳዝነሽ ሞ የእኔ ፎቶ በየቦታው ሲዘቀዘቅ በየቦታው ሲሰደብ ለእኔ ምንም አልተጨነቅሽም አንቺ። ገና ስለ ብሩክ ስለ መለያየት ነው ያሰብሽዋል። እሱ ይሻርል። ይሄ በጣም እራስ ወዳድ ነበር ነው። እዛ ጋ ግን በጣም የምትወጁ የምታፈቅዱ ሰው ነው እያጣሽ ያለሽ እሱ በፈጠረው የውሸት ታሪክ ማለት ነው። የውሸት ታሪክ አይደለም። በእርግጥ ቀለበቱን ተቃብለሻል። ለዛም ነገር ደግሞ ያው ጀስት ስሜቱን ጎርተሻል። ለዛም ነገር ደግሞ የትልቅነትሽን አሳይተሻል። ዛሬ ራሱ በድጋሚ ይቅርታ ብለሻል ማለት ነው። ኦኬ ችግር የለም ተቀብለናል፣ ይቅርታውን ግን ዛሬ ላይ ፋሲልና በቀንታ ፋሲልና የተሻለ ሀይሚና ሀይሚን ብሩክና ፋሲል እንደተደባደቡ ግን አሁን ደግሞ ድጋሚ እንዲገዳደሉ ነው ወይ ጠርተሻቸው? ጥራልኝ እንዴ ብለሽ እንትን ያልሺው ማለት ነው እና ትዕግስት አድርጊና፣ ብቻሽን ለማናገር ሞክሪ፣ በተቻላቸው አቁም በቃ ነገሮቹን ፈታችሁ ሶስተኛ ወገን ሳታስገቡ ያው አንቺ በምታባቢው በምታውቂው ጸባይ እንትን ብለሽ ነገሮችን አስተካክላችሁ ቶሎ ብላችሁ ብትመጡልን ደስ ይለናል። እንደዚህ ባትጨቃጭቁ ደሙንኩ የሚገርመኝ በዓልን በዓልን ጠብቁ የሚጣሉን ነገር ወይ ቡታጅራ ማካሄጃ ነው ጥላችሁ ማለት ነው። እውነት ብዙ ጊዜ ሀይሚና ብሩክ ሲጣሉ በዓልን ጠብቆ ነው የሚጣሉት፣ እና ይሄ ነገር ተገቢ አይደለም እና የሆነ እኔ እኔ ሀይሚ ከስተትሽ ተማሪ እና ወይን ካልፈለግሽው አንቺ ከፋሲል ጋር መሆን የሚያስደስች ከሆነ መብትሽ ነው፣ ምርጫው ያንቺ ነው። ከብሩክ ህይወት መውጣት ነው ያለብሽ ማለት ነው። ደግሞ አይ እኔ ብሩኬን ነው የምወደው የማፈቅረው ከሱ ጋር መሆን የምፈልገው ብሩኬ ህይወቴ ነው ካልሽ ደግሞ ፋሲል እንትለሽ ብሩክ የሚልሽን ነገር መስማት አለብሽ ማለት ነው። ገባሽ አይደለ? አሁን አንቺ እያደረግሽ ያለሽው ሁለቱን ለማጋደል ነው እንጂ ምንም ጥሩ ነገር እያደረግሽ አይደለም፣ ለማጣላት ነው እንትን እየፈጠርሽ ያለሹ ማለት ነው። አሁን ዛሬ እኔ ብቻቸውን ይመጣሉ ወይ ተነጋግረው ምናምን ይመጣሉ ወይም ሌላ ሰው ያስታርቃቸዋል ምናምን ብዬ ነበረ። ግን ነገሮች ባልሆነ ቦታ ላይ ሄዷል እና አንዳንድ ጊዜ እንትን የምንል ማለት ጥሩ ነው። ማስተዋል ቆንጆ ነው እና ሀይሚሻ አስተው፣ ያ ያ ያ እንትንሽ የት ሄደ ያ ብልህነትሽ፣ ያ ጎበዝነትሽ የት ሄደ? እንደዚህ እንኳን ነበርሽ። የማይሚኛ ስናቅሽ ማለት ነው። በጣም ብልጥ ጎበዝ፣ አስተዋይ ነበርሽ፣ ቅመም ነበርሽ፣ ኩሮዲማ ነበርሽ። እና በቃ የብስ አሁን እንደዚህ ጣልቃ ምናምን ሲገባበት ምን ሲባል ነገሮች ወደ ሌላ ነገር ይሄዳሉ። እና በተቻላችሁ አቅም ነገሮቻችሁን ፈታችሁ በሌላ በአዲስ ነገር ብትመጡ ደስ ይለናል። ለምን አሁን በዓል ነው። በቃ ፈራንካችሁን ፍቱ ፍቱ ፍቱ። ማማት ነው። እኔ ደግሞ ዛሬ ይመጣሉ ብዬ ራሱ አላሰብኩም ነበር። እነሱ ሌላ ትኩሳት ይዘው መጥተዋል። ቤተሰብ ሰብስክራይብ አርጉ፣ ላይክ አድርጎ